እጆት ላይ ባለ ስልክ ብቻ አማርኛን መማር እንደሚችሉ ያውቃሉ? የትም መሄድ ሳይጠበቅቦት ባሉበት ሆነው በያዙት ስልክ ብቻ ብዙዎች አማርኛን ተምረው አቀላጥፈው መናገር እንደቻሉስ ያውቃሉ? እንግዲያውስ እርሶስ ምን ይጠብቃሉ? አሁኑኑ ስልኮትን ያውጡና ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። ዘመኑ ባፈራው ቴክኖሎጂ እርሶም የትም መሄድ ሳይጠበቅቦት ባሉበት ሆነው ከሥራ እረፍት በሚሆኑበት ሰዓት እናስተምሮታለን። ከእርሶ የሚጠበቀው ከታች ባለው ስልክ በኢሞ፣ በቴሌግራም ወይም በዋትሳፕ ይደውሉልን። በተመቸው ሰዓት እና ቀን እናስተምሮታለን። ሰላም ሰላም፣ እንዲ ሀገሬ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልኝ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስና ጠቃሚ ቪዲዮ ተገናኝተናል። በዛሬ ቪዲዮ የምንማማረው በክፍል አንድ አማርኛን እንዴት በእንግሊዝኛ እንደምንጽፍ ከሀ እስከ ረ ያሉትን ፊደሎች በእንግሊዝኛ እንዴት እንደሚጻፍ አብረን እንማማራለን። ሁሌ እንደምንለው እርሶ ለዚህ ዩቲብ ቻናል አዲስ ከሆኑ የሀገሬ አካዳሚ ዩቲብ ቻናል ሰብስክራይብ፣ ላይክ በማድረግ ቤተሰብ የሆኑ እንዲሁም ደግሞ መማር ፈልግ መማር ላልቻሉ የተወንድሞቻችሁ እንዲደርስ ሼር በማድረግ አግዙን፣ አበረታቱን። እንዲሁም ደግሞ የትም ሄድ ሳይጠበቅቦት ባሉበት ነው። አማርኛ እንግሊዘኛ፣ እንዲሁም ትግርኛ መማር ከፈለጉ ከታች ባለው ስልክ በኢሞ በቴሌግራም ወይም በዋትሳፕ ይደውሉልን። በቀጥታ ወደ ትምህርቱ እንግባ። ሁ ሂ

ኦ ይሆናሉ ማለት ነው። በቀጣይ ደግሞ የሰ ቤተሰቦችን እንመለከታለን። ሰ ሱ ሲ ሳ ሴ ስ ሶ በእንግሊዝኛ ሲጻፉ ደግሞ

በቀጣይ የምንመለከተው የራ ቤተሰቦችን ይሆናል ረ ሩ ሪ ራ ሬ ር ሮ በእንግሊዝኛ ሲነበቡ ደግሞ ረ አር ኢ ሩ አር ዩ፣ ሪ አር አይ፣ ራ አር ኤ፣ ሬ አር ኢ፣ ር አር ብቻውን፣ ሮ አር ኦ። የዛሬ ቪዲዮ የተማማርነውን ይመስል ነበር። በቀጣይ በአዲስ ቪዲዮ እንገናኛለን። እርሶም አሁን ከምናስተምራቸው ልጆች ጋር ባሉበት ሆነው የትም ሄድ ሳይጠበቅቦት መማር ማወቅ ከፈለጉ ከታች ባለው ስልክ በኢሞ ወይም በቴሌግራም ወይም በዋትሳፕ እርሶ በተመቾት ይደውሉልን። በተመቾት ሰዓትና ቀን እናስተምሮታለን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።